በ እ ያጠቃላይ በየቤታችን እየመጡ ማረድ ነው የፈለጉት። እኔ ኢትዮጵያን የማከብራትም የምወዳትም ቤተክርስቲያን እስካለች ድረስ ብቻ ነው። እውነቱን ልንገራጅል አባቷ ቁማራ ሲይዟት ተበልቷል። አጎቷ ሊደፍራት ሞክሯል። አክስቷ ለሴተኛ አዳሪነት አሳልፋ ሰጥታታለች። 13 ዓመትም ተፈርዶባት ታስራለች። ለእኔ እግዚአብሔር ዘግይቶብኛልም ትላለች። ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃል። ክርስቶስ ተንሳሙታል በአማን ተንሳሙታል። ሰላም ጤና ይስጥልኝ የተከበራችሁ የኢኦቲ ሪአክት ቤተሰቦች ድምጻችሁልኝ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ የምንመለከተው እንግዲህ ከቅዱስ ሲኖዶስ ታይዘው እንግዲህ አንድ ቪዲዮ በስልክ የታያቸውን ሊያርዱን ነው የሚል ነገር የተወራ የሚያሳየው አንድ ቪዲዮ አለ። ዛሬ እሱን ነገር ምንድን ነው የምንመለከተው። እነዚህ ደግሞ የሚያስተምሩ ቁም ነገር የምንወስድባቸው ሂዶችም አሉ። ሁላችሁም ቪዲዮ ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ምንድን ነው የማታርጉት የማይነጥፈው ደስታችን መድኃኔ ዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። ሁሉ ነገር ሁል ጊዜ አያስደስትም። አንድ ቀን ቢያስደስት ክርስቶስ ግን ሁል ጊዜ ደስታችን። በልብስ ልደሰት ብትል ልብስን ወይ ሰዎች ይወስዱታል ወይም የተሻለ ልብስ አሰፍተው የሚመጡ ሰዎች ያስቀኑና በአንተ ልብስ መደሰት ታቆማል። በጤና ብትደሰት ሲያምህ ይከፋል። በመልክ ብትደሰት ስታረጅ ይከፋል። በሚስጣችሁ ብትደሰቱ ስትሞት ይከፋችኋል። በባልስ ብትደሰቱ ሲሞት ይከፋል። ቅዱስ ጎርጎርዮስ እንደ እንደተናገረ በሀብት ብትደሰቱ ስታጡ ትከፋላችሁ። በሹመት ብትደሰቱ ስትሻሩ ይከፋችኋል። በክርስቶስ ብትደሰቱ ግን ማንም አይወስድባችሁም። እሱን ማን ይነጥቀናል? ሁሉ ይወሰዳል። የማይወሰድ ሀብት ክርስቶስ። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችኋል። እላችኋለሁ በማን ደስ ይበላችኋል? ደግም የላችኋለሁ በክርስቶስ ደስ ይበላል። አባታችን አባ ገብረ ኪዳን ቃሎትን ያሰማልን፣ ጸጋውን ያብዛልን። ሁላችሁም በኮመንት ላይ የገባችሁ ዛሬ በክርስቶስ ደስ ይበላሽ ያችሁ መጽፋችሁን እንዳትረሱ። በጣም የሚያሳዝን አንድ ቪዲዮ እቻ ይቻ ያለው እነስ ምንድነው የሚለው ነገር እንመልከት። የመኖሪያሽ ትርጉም ሲኖረው ነው እንጂ ምን አለ አጥማና ማለት ነው የሚያልፍ በሆነ ባለፈው እኮ የሚያልፍ በሆነ

ለምን እንደዚያ ታስቢያለሽ? ገብቶ እንደው በጣም ራሴ ራሴ፣ እረ ጥሩ ስሜት አይደለም። ስም ይፈራል። ትርጉም የለውም ስትኖሪ እኮ ትርጉም ሲኖረው ነው የመኖሪያሽ

እችታችን እንግዲህ ፈጣሪን በዚህ ልክ የምታማርረው ለምን ይመስላችኋል? ፈጣሪ ስንት የሚለምነው እያለ እኔ አይሰማኝም፣ ይሄ ቀን አያልፍም የምትለው ለምን ይመስላችኋል? ስንመለከተው ወይ የሆነ ብር ጎሎባት፣ የሆነ ቤት ክራይ፣ የሆነ ልብስ የምትበላው ምና ይመስላል። በጣም ከባድ ነገር ነው። እኔ ለማየት ሞክሬያለሁ። ላሰማችሁ እስኪ አባቷ ቁማራስ ይዟት ተበልቷል። አጎቷ ሊደፍራት ሞክሯል። አክስቷ ለሴተኛ አዳሪነት አሳልፋ ሰጥታታለች። አስራሶስት ዓመትም ተፈርዶባት ታስራለች። ለእኔ እግዚአብሔር ዘግይቶብኛልም ትላለች። እቺ ምስኪን ሴት የእናንተ እርዳታ ስለሚያስፈልጋት ቪዲዮን ኮፒ፣ ሊንክ፣ ሼር እያደረጋችሁ አድምጡኝ። ማርታ በርሄ ትባላለች። አባቷ የመንግሥት ሠራተኛ በነበረ ጊዜ ከቤተሰብ ጋር በፍቅር ይኖሩ ነበረ። አባቷ ንግድ ይጀምራል። በጊዜም ገንዘብ መምጣት ጀመረ። ሶስት ቤት ሁለት መኪና፣ ብቻ ደና የሚባል ኑሮ መኖር ጀመሩ። ከዛ በኋላ ግን ወትሮ ደና ቤተሰቡን ወዳድ የነበረ አባት ቁማር መጫወት፣ መጠጣት፣ ውጭ ማደር፣ ውሽማ መያዝ፣ ልጅና እናትን መሳደብ ጀመረ። ቁማር ሲጫወት ያለውን ሀብት እያጣ መጣ። የቀረችውም የመጀመሪያ የ14 ዓመት ቆንጅዬ ልጁ ነበረችና እሱ በልጁ ባለሀብቱም በገንዘብ ሀብቱን ለማስመለስ ተጫወተ። አሁንም ልጁን በቁማር ተበላ። አባቷ ልጁን ለባለ ሀብት እንደሚድር ለእናቷ ነግሮ በግድ እናትም ልጅም ሳያምኑ ለባለ ሀብቱ ይሰጠዋል። የሄደችበት ቤት ሲኦል ሆነባት። እሷ እያየች ከሠራተኛው ጋር አብሮ ግንኙነት ይፈጽማል። ይመታታል። በተኛችበትም ረግጦ ከሞት ለትንሽም ተርፋ ታውቃለች። ምርር ቢላትም ጠፍታ ወደ አዲስ አበባ መጣች። አጎቷ ጋር ሲቀበላት መልካም የነበረም አጎቷ ተቀየረ። ሊደፍራት ሞከረ። ባስ ሲልም በማታውቀው ሁኔታ ሐሺሽ እንድታዘዋውር አድርጎ 13 ዓመት ይፈረድባታል። ከሦስት ዓመት እስርን በኋላ በምዕረት ትለቀቃለች። ለእናቷ ልጅሽ ሞታ ተቀብራለች፣ እርምሽን አውጪ ተብላ ተነግሯት ማቅ ለበሰች። ሁለት ዓመት አልፏታል። ማርታም ከእስር እንደወጣች ወደ እናቷ ሄደች። እናትም እንዳየቻት ወደቀች፣ በደህና ግን አልነቃችም። የአእምሮ ታማሚ ሆነች። እሷም ተመልሳ አክስቷ ጋር ወደ አዲስ አበባ መጣች። አክስቷም ስትቀበላት ደህና የነበረች ግን ተቀየረች። ወደ ውጭ ሀገር ማሳጅ ቤት ስራ አለ በሚል ለሴክስ ወርከርነት አሳልፋ ሰጣቻል። እሷ ላይ መተት እስከ ማሰራትም ደርሳ ታውቃለች። ማርታም አሁን 25 ዓመቴ ነው፣ ከ14 ዓመቴ ጀምሮ እስከ አሁኗ ድረስ በማላውቀው ሁኔታ የማያልቅ በደል ውስጥ ነኝ ያለሁት። አባቴ ምን አጥፍቼ ነው ይህን ያህል የጨከነብኝ? ከእሱ መልስ ማግኘት እፈልጋለሁ። እግዚአብሔርም እስከ ዛሬ ድረስ ለጠየቅኩት ጥያቄ መልስ አልሰጠኝም፣ ዘግይቶብኛል ትላለች። ወዳጆቼ እግዚአብሔር የዘገየ ሲመስል ፈጥኖ የሚደርስ አምላክ ነው። ያለንን ነገር ገንዘብም ፍቅርም አብሮነትም ሁሉ ነገራችንን ለእሷ በመስጠት እግዚአብሔር ደራሽ መሆኑን እናሳያል። እታችን መደገፍ የምትፈለጉ እንግዲህ ባንክ አኳታ ከፈለጋችሁ በኮመንት ተጻፉልኝ እና አስቀምጥላችኋለሁ። ሾክ የሚያደርግ ነገር ነው፣ በጣም የሚያሳዝን በጣም እንደዚህ አይነት ነገርም አለው የሚያስብ ለዛ በቤተሰብ ሲሆንብ ደግሞ በጣም ይከብዳልና፣ እና እታችን እንግዲህ እንደዚህ ማማድሯ ወዳ ነው ብዬ አላስብም፣ ፐርሰናሊ ወዳ ነው ብዬ አላስብም ግን መሆንም ቢሆን ማወቅ ያለብን ነገር ወደዚህ ራስ ወደ ማጥፋት ራስን የጠራጠራል ወደሚል እግዚአብሔር የሰማኝም አላቅም አለ ሲጀምር ወደሚጥያቄ ከመግባት በፊት መጀመሪያ ራሳችንን ማሳመን ከዚህ መከራ እንደሚያወጣን ማመን አለብን፣ ማሳመን አለብን። ከኛ ችግር የሚበልጥ አምላክ እንዳለ ማመን አለብን። ከኛ ችግር የሚበልጥ አምላክ እንዳለ አምላክ ከኛ ችግር በላይ እንደሆነ ማካመንን ሁሉም ቀላል ይሆናል ብዬ አስባለሁና እስቲ አንድ ሁለት ቪዲዮዎችን አይተን እንመለስ። ለታችን ምላሽ የሚሆናተም ብታጡ ብትነጡ፣ ራሳችሁን ማጥፋት የለባችሁ ሰው ቢጠላችሁ፣ ባይሳካላችሁ፣ ብትደህዩ፣ ትምህርት ራሱ ውጤት ባይመጣላችሁ፣ ባትቀጠሩ፣ ዘመዶቻችሁ ቢጠላችሁ፣ ጓደኛ ባይኖራችሁ፣ ገንዘብ ባይኖራችሁ፣ ስለወደደን፣ ስለጠራን፣ ስላነጻን፣ ስለቀደሰን ወገኖቹም ስላደረገን፣ አውሬ የነበርነውን በጎቹ ስላደረገን፣ ባዕድ የነበርነውን ልጆቹ ስላደረገን፣ በክርስቶስ ደም የተገዛው ቅዱስ መቅደስ ነይ ብላችሁ በዚህ ብቻ ደስ ይላችሁ ይገባል። የእግዚአብሔር ልጅ ከመሆን በላይ እድልነት የለም። ቁስ አጣው ብለህ እንዴት ራስህን ታጠፋለህ? ሰው ከቁስ በላይ ነው። ሰው ከእውቀት በላይ ነው። ሰው ከቤት በላይ ነው። ሰው ልዩ ክቡር ነው። የተገዛችሁት በክርስቶስ ደም ነው። ለእናንተ ተቸንክሯል። ለአንዷ አይናችሁ፣ ለአንዷ ጥፍራችሁ፣ ለአንዷ እጃችሁ፣ ለአንዲቱ ጠጉራችሁ ክርስቶስ ተቸንክሮላታል። በምስማር ተወግቷል። በጦር ተወግቷል። በግምር ተጎትቷል መሬት ላይ ተጥሎ ተስቧል። ለእናንተ ለአንዲቱ ዋሳተችም ኔያ እንደሚወዳችሁ እርግጠኛ ሆኑ። ዋጋ ተከፍሎባቸዋል። እንድትሰክሩበት የተሰጣችሁ አካል የለም። እንድትዘፍኑበት፣ እንድታመነዝሩበት የተሰጠ እጅ ነገር የለም። ለሰይጣን አውጥታችሁ ልትጥሉት የተሰጠ አካል የላችሁም። ሹመት በጣም ክፉ ነው። የሹመት ፍቅር ሰይጣን ያመጣው ደዌ ነው፣ በሽታ ነው። ሹመት የሚወድ ሰው እግዚአብሔርን ጨርሶ ሊያስበው አይችልም፣ ለምእመናንም ሊያስብላቸው አይችልም። ግድ የሌለው መምህር ግዴ፣ ካህን ግድ የሌለው ጳጳስ፣ ግድ የሌለው ዲያቆን ያፈራ ነው። ስለምን ይመስላችኋል? እግዚአብሔር ሳይጠራው ራሱን ካህን ያደረገ ሰው እሱ ይጠፋል፣ ሰውንም አይጠቅምም፣ ራሱም አይጠቀምም። ጳጳስ ለመሆን ቄስ ለመሆን ዲያቆን ለመሆን ካህን ለመሆን ኤጲስቆጶስ ለመሆን ቆሞስ ለመሆን መጠራት ነው እንጂ የሚያስፈልገው ራሴ ያለው ካህን አርጉኝ፣ እኔንም አድርሱኝ ተብሎ ክነት የለም ክነት በእግዚአብሔር ጥሪ እንጂ ወዳጆችን በማልዛት ግርግር በመፍጠር ደጋፊ መመናንን እንደ ፖለቲካ በማበጀት ክነት አይገኝ። ራሱን ለክነት የመረጠ ሰው በፍጹም በዓለም ላይ የለም ቢኖር እንኳን እሱ ይጠፋ። እግዚአብሔር የሾመው መምህር እንጂ እዚህ የሾመው መምር አይረባል። እግዚአብሔር የሚስቅ ቢሆን ኑሮ እንደዚህ ዘመን የሚስቅበት ጊዜ አልተፈጠረ። ጳጳስ ሚስት እንዳያገባ የተደረገው ህዳደር ኩሱ ኖ አደለም ሰው መንኩሶ ዘሩን ካረሳ መንኩሶ ጎጡን ከጠቀሰ ጠጵሶ ዘረኝነትን የሚቆጥር ከሆነ የት አለ ሊያገባ ይሻለው። ምን ማንኛውም ህዝብ ካህን ነው። እግዚአብሔርን ለማገልገል ወንዱም ሴቱም ካህን ነው። ክርስቶስ መካከለኛ ነው። ሰውነቱን ስታይ ጌትነቱን አትርሳው ማለት ነው። ከያዘኝ ነገር መውጣት ላይ አካተኝ እንደ ክፉ አባዜን እንጂ እኔ እኮ መጸለይ እፈልጋለሁ። እኔ እኮ ማስቀደስ እፈልጋለሁ። እኔ እኮ መቁረብ እፈልጋለሁ። ክርስቶስን ከወደድከው የእሱ ፍቅር ያኛውን ነገር ያስጠላሃል። የምትወዱትን ፎቶ ያህል እንኳን ክርስቶስን ተወዱታላችሁ? ተወዱታላችሁ ወይ? በሁለት ሀሳብ የሚያነክሱ ሰዎች አሉ። በክርስትናው እንኳን ይኖር ይሆን አይኖር ይሆን ካለ ለምን አላየሁትም? እግዲ እግዚአብሔርን በብዙ መንገድ በመጻሕፍት እናውቃለን፣ በሥነ ፍጥረቱ እናውቃለን። ዓለም ከተፈጠረ እስከ ዛሬ ድረስ ሞቶ ሞትን እንድላደርጎ የተነሳ ይህን ሊያደርግ የሚችለው አንድ ብቻ ነው። እርሱም የሰማይም የምድርም ጌታ ዓለምን ካለመኖር ወደ መኖር ያመጣ እሳትን በእሳት ማጥፋት የሚችሉ ብርሃንን በብርሃን ፍለፊት ያለውን ፍለፊት እሾህን በሾህ ማውጣት የሚችሉ ልክ በጣም የሚገርማችሁ የቀድሞው ጥንት ጠላታችን ዲያብሎስ በእባብ ገላ ተሰውሮ ነው። መጽሐፍ ሊቃውንት ሰውን ከፈጠረበት ጥበቡ ይልቅ ሰውን ያዳንቅ ጥበቡ ይደንቃል። የክርስቶስ በጣም የሚደንቅ የማዳመምዘ እሱ ተሰውሮ እንግዲህ አሁን እፀ በለስን በልተን ነው ከገነት የወጣ ነው። ድጋሜ ደግሞ በልተን ነው ደገነት ስጋውን አሁን ደሙን ተቀበለ ነው ተመልሰ የወጣ ነው በልተን ስለሆነ መልሰ ደግሞ የምትመጣው የምትገባው ምን ተብሏል? በልተ ነው የምትገባው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬን ያልበላ ደሜን ያልጠጣ ግን ምን የለውም? የዘላለም ሕይወት ነው። ኢየሱስ ክርስቶስ ከተነሳ በኋላ ብዙ ያደረገላት መግደላዊት ማርያም ኢየሱስ ክርስቶስ ይሽቱ ልትቀባው የትላንትና ውለታው ያደረገላትን በማስተዋል ወደ መዳቃብሮ ሄዶ ነው እና የተደረገላችሁን ለማስተዋል የተደረገልን ለማድረግ ወይ ደግሞ ለማስተዋል እግዚአብሔር ይርዳ። አሜን በሉ። ብዙ ሰው ትላንትና ልብስ የለውም። ትላንትና ስም የለውም። ትላንትና መልክ የለውም። ትላንትና ቁመና የለውም። ትላንትና ቤት የለውም ለአንተ መኪና የለው፣ ቁመቱ እንደዚህ አይደለም፣ ልብሱ እንደዚህ አይደለም። ትንሽ የተወሰነች ነገር ስትመጣ መቼም ትዕቢት አብራ ትመጣለች። በጣም ደግሞ ከኦሪት ዘፍጥረት እስከ ራእየ ዮሐንስ ብታነቡ እንደ ትዕቢት እዚህ ምድር ላይ መጥፎ ነገር የለም። ትላንት የተነሳህበትን እንደ መርሳት መጥፎ ነገር የለም። ናቡከደነጾርን የሚያክል ገናና ንጉሥ አፈር ቀድሞ በልቶ እንደ እንስሳ ሳር ጋጠው በትዕቢት ሰበብ። በምን ሰበብ ነው

ለመመራችን ቃልዎትን ያሰማልን፣ ጸጋውን ያብዛልን። እህታችን እንግዲህ እግዚአብሔር ባለሽበት ቦታ ያጽናሽ ለማለት እፈልጋለሁ። ይሄ ሁሉም ያልፋል፣ እግዚአብሔር ያሳልፋል። ያው ዛሬ ነው እንጂ ነገና እናቀመ ገም እንደሚፈጠርና የሆነ ነገር አንድ ይሆናል። ካሁን በኋላ እንግዲህ ወደ እግዚአብሔር አምላክ ጠግተሽ እንደምትለምኚ ተናገረሻልና እሱ ይሳጋ ይሰማሻል። ቢዘገይም የሚቀድመው የለም። እግዚአብሔር አምላካችን ቢዘገይም የሚቀድምህ የለም ይላል ቃሉን ሲናገርና ስለዚህ ይዘገኛል እንጂ ማንም አይቀድመውም ስለዚህ እሱን ልታስፈርግሽ እንድታወቂ ለማለት ፈልጋለሁ። እናንተ መንገድ ላይ ነገር ያጋጠማችሁ ካላችሁ ወይስ ስም የቷን ተረዳችሁ ካላችሁ በኮሜንት እናንተን ሀሳብ ቪዲዮ ብትመለከቱ ከሆነ አስቀምጡላት ለማለት ፈልጋለሁ። ከባልሽና ከአባትሽ ተብላ ብትጠየቅ እዚህ ማለም ካላችሁ ኧረ አባቴን ነው እንጂ ደግሞ ምን ይሄ እውነት ነው ይሄ እውነት ነው ውሸት እንደሆነ በግልጽ ልንገራችሁ ታዲያ ከባልሽ በላይ አባትሽ ከበለጠ ለምንድን ነው ከአባትሽ ጋር የማትኖረኝ? ምን መልሳለሽ? አይ እሱማ አይ እሱማ ማለት ነው የሚመጣው። አይ መልሽ እንጂ እኮ ግልጽ ሊሆን ይገባል። ነው አንድ ወንድ በተመሳሳይ ከእናትህ እና ከሚስትህ ማንን ትወዳታል? ማንን ትወዳለህ ቢባል ደግሞ እሷ ከናተህ ጋር ይላል። ውሸት ነው ነው ዝም ብለህ አይ ነው በቃ። መጽሐፍም አይደግፍልህም ህሊናህም አይመሰክርልህም ዝም ብለህ ነው የምታወራው። እረ እውነት የለው ካልክ ከእናትህ ጋር ኑር፣ እሺ ሞክር፣ አትችልም። ከእናትህ ጋር ብትኖር ጋንም ትወርዳለህ። ለምን? ስሜት በፈቃድ ቢነሳ ከእናትህ ጋር ስለማትፈጽም ዝሙት መፈጸምህ አይቀርም። በዚህ ሰዓት ጋንም ትወርዳለህ። አየህ፣ እናትህ ከኃጢአት አላዳነችም። ሚስትህ ግን ከኃጢአት አዳነችም። አልበለጠችም። ከእናት በላይ ልትወደድ አይገባም፣ ልትከብር አይገባም። ታዲያ ሚስትር አስብሃለሁ። አንቺም ከአባትሽ በላይ ባልሽ ምን ያህል ከኃጢአት እንደጠበቀሽ አታውቂም። ፈቃደ ስጋ ቢነሳብሽ ባልሽ ባይኖር ኑሮ ከሌላ ጋራ መፈጸምሽ አይቀርም። በዚህ ሰዓት ከህጉ ውጭ ሆነሽ፣ ከህጉ ውጭ ከሆንሽ ደግሞ ወደ ገሃነም ትታያለሽ። ስለዚህ ከገሃነም ያዳነሽ ማን ነው? ባልሽ የተፈቀደልሽ አካል አዳነሽ። ስለዚህ ዓላማው ለመዳን ነው ያልነው ይኸው ተፈጸመ። ይሄንን ዓላማ የተረዳ ሰው ምን ያደርጋል? መሰናክሎችን ያልፋል። በቃ ከሚስቴ ውጭ ሌላ ዓለም ነው፣ ከባሌ ውጭ ሌላ ዓለም ነው ሊባባሉ ይገባል። ይሄ እምነት ትልቁ ነው መነግራቸው። አያችሁ? ለባሏ ያልታመነች ለመንግስተ ሰማይ ዝግጁ አይደለችም። ለሚስቱ ያልታመነ ለመንግስት ላይ ዝግጁ አይደለም ማለት ነው። አያችሁ ሚስት ያገባኸው ከብልግና ለመዳን አልነበር። ከበለክ ምኑን ዳንክ? ምኑን ዳንክ? ባል ያገባሽው ከዚህ ኃጢአት፣ ሌላ ወንድ ከመመኘት አካላዊ ቅርርብ ባይፈጸም እንኳ ህሊናዊ ስሜት በሌላ ወንድ የመርካት ስሜት ከታየብሽ ኃጢአት ነው። እስከ የት ድረስ ነው ታዲያ ብዙ ወንዶች ግን ሚስቶቻቸውን ባለባበስ እንኳ ከማስተካከል በጣም የራቁ ናቸው። በጣም ወንድ ለመፈለግ ተከለቁ መና ለዝሙት በሚያጋለጥ ለብሰው እንደሚሄዱ ሴቶች ባል ያላት ሳይቀር በምትሄድበት ዘመን ላይ ብዙ ፈተና አለ። በጣም ማለት። ስለዚህ መሰናክል ከውጭ ይመጣዋል። ከውስጥም የሆነውን ፈተና መሰናክል ማለፍ ከውስጥ የሚሆነው ምን አይነት መሰላችሁ? ዲያብሎስ ቤተክርስቲያንን የሚፈትናት ትዳር ጀምሮ ነው። ትዳር ላይ ጀምሮ ነው። ትዳር ትልቁ የቤተክርስቲያን ልጆች ማብዣ ናት። ትዳር ቤተክርስቲያን የምትወልድ ያለ ትዳር አይደለም። እኛ በትዳር የወለድናቸውን ነው፣ እሷ ደግሞ በመንፈስ የምትወልድ። ስለዚህ የቤተክርስቲያን መጋቢ ነው ትዳር። መጋቢ ስለሆነ ልክ ዲያብሎስ ይችን ትዳርም ይፈልጋል ማለት ነው። ስለዚህ ምን ሊያደርግ ይችላል? ቀጥታ ጥቂት አመታት አብሮ ከኖሩ በኋላ በባል ላይ ትልቅ ኃጢአት ይጭንበታል። ምን ብሎ ሚስት እኮ ያንተ አይደለችም፣ ያጠራጥረዋል ማለት ነው። ባልሽ እኮ ያንቺ አይደለም፣ ያጠራጥረዋል ማለት ነው። በዚህ ሰዓት ከውስጣችን የሚመጣ የፍቅር መጠልሸት፣ መበላሸት፣ መቀዝቀዝ ይመጣል። ያሞተልሽ አለው ወድሽ አለው ሲባል የነበረው ቋንቋ በሙሉ ይጠፋና እሷን ማየት አልፈልግም ወደ ማለት ይመጣል። ስራ ውሎ ሲመጣ ፊቷን ክስክስ አድርጋ የመቀበል ስሜት ያሳያል። በዚህ ሰዓት እኔ ስገባ እኮ ደስተኛ አይደለችም ብሎ እሱ ደግሞ ሌላ ታሪክ ይፈጥራል አይምሮ ውስጥ። በዚህ ሰዓት ክፉ መንፈስ እችን ትዳር እየፈተነ እንደሆነ እያወቀ ነው ማለት ነው። ገብቶታል፣ እንደተቀበሉት ያውቃል። አያል አባታችን ጋር ያሰማልን። ቀጣይ የምንመለከተው የቅዱስ ኖስ ጉዳይ ይሆናልና ሰሞኑን እንግዲህ አስተውላችሁ ከሆነ ብዙዎች እንግዲህ ወደ ጳጳሳት ሄደው ቅሬታቸውን እያቀረቡ ነው የሚገኙት። ምክንያቱም በሶሻል ሚዲያ ሲጮሁ፣ በጽሁፍ ሲጮሁ ማንም እየሰማ አይደለም እና ለምሳሌ አከለ በዚህ በጊዮርጊስ ፔራ ታይዘው አንድ አባት ጋር ተሄዶ ወንድማችን ዱር ጠይቆ ነበር በእውነት

ነው። ጉዳዩን መናገር የሚችል የለም። አንድ ስጥ

ቤተክርስቲያኗ ለመረበት የሚያደርጉት ቤተ ክርስቲያኗ ምንድን ነው የሚሉት? ግን በቃ እኛ ያጠቃላይ በየቤታችን እየመጡ ማረድ ነው የፈለጉት። በቃ እዚሁ ካራ ቆሬ አዲስ አበባ ወረዳ ቤተ መቅደሱ ላይ ሽንት አብረን ልጆች እና የነሱን ልጆች አብረው ናቸው ኳስ የሚጫወቱ፣ አብረው ናቸው ትምህርት ቤት። እንግዲህ በዚህ መንገድ ብዙዎች ለቅዱስ ሲኖዶስ አባል ለሆኑ ጳጳሳት ጥሪ ያቀረቡና የጮሁ ይገኛሉ። ይሄ ጉዳይ እንግዲህ የሚመለከቱ አካል አይተው መለስ አለበት እና አይመለከተንም ሳይሆን አባታችን ሲናገሩን ሰማና እንግዲህ ይመለከተናል ይሄ ጉዳይ ያገበናል ሲሉ ነበር እና ይሄ ነገር ታይቶ መልስ እንዲሰጥበት እንዲሁ በልጅነት አንደበት እንጠይቃለን። ምንም ይሁን ምንም በዚህ መንገድ አሮጌቶች መጥተው ሊያርዱን ፈልገዋል። ቤተ መቅደስ ያሸንት እስከመሽና ደርሰዋል የተባለ ማንም ይሁን መንግስት አካልም ሆነ የሆነ ሃይሞት አካልም ሆነ የሆነ የብሔር ሃይሞትም ሆነ የብሔር ወገንም ሆነ የመንግስት አካልም ሆነ እሱ ታይቶ በሚታይበት መንገድ እንግዲህ በሚካሄድበት መንገድ ተኪደው ይህ ነገር መፍትሄን የሰጠው ስንል በልጅነት አንደበት እንጠይቃለን በዚህ ጉዳይ እንግዲህ የእናንተን ሃሳብ አስቀምጡበት እና እንግዲህ እስኪ ቀጣይ የሚፈጠረው ነገር የምንመለከት ነው የሚሆነው እኔ ኢትዮጵያን የማከብራትም የምወዳትም ቤተክርስቲያን እስካለች ድረስ ብቻ ነው እውነቱን ልንገራቸው ስጋዬን የምንከባከበው ነፍሴ እስካለች አይደል ነፍስ ከሌለችማ በድን እኮ ነኝ በድን ነኝ ትገንዙኛላችሁ አይኔንም ጭፍን አፍንጫዬንም ዝግት አፍያንም ይሄ የሚለፈልፈው ምላስ ምን አይባል የለም ማን እስካለች ነው ይሄ ሁሉ ነፍስ እስካለች ነው ለመልከቱ ነፍሴ ከወጣች ስጋዬ ወደ መቃብር ነው ጨረስነ አንዲት ሀገር ወይም ዓለምን ብላችሁ መጥራት ትችላላችሁ የእግዚአብሔርን የመንግስቱን ህግ ወንጌል ተቀብላ አለምን ልታድን የተሾመች ቤተ ክርስቲያን እስካለች ነው ዓለምም የምትድነው የምትኖረው እንጂ ቤተክርስቲያን እስከሌለች ድረስ ዓለምን በሉ ሀገር እንዲሁ ሙት ናት በድን ናት ማለት ነው። በድን ላይ ደግሞ መኖር አይቻልም፣ ይሸታል። በቃ እናቴ ናት ብሎ በድኗን ተሸክሞ የሚኖር ሰው አለ? ሚስቴ ናት ብሎ በድኗን አቅፎ የሚኖር ሰው አለ? የለም። ህያው ከሙት ጋር ምን አገናኘው? ሀገራችን ህያው የምትሆነው ቤተ ክርስቲያን እስካለች ድረስ ነው። ለሌሎቹ ህያው ልትባል ትችል ይሆናል። እኛ ለምናምነው መንፈሳዊ መንፈሳዊ ጉዟችንን የምናራምድባት ቤተ ክርስቲያን የምትተከለው፣ የምትሰራው፣ የምንሰበሰበው እዚሁ ከሆነ ሀገር ምን ያህል ትልቅ ክብር እንደሚገባው ማወቅ ያስፈልጋል። ስለዚህ ቤተ ክርስቲያንን የምንወደውን ያህል ሀገራችን እንድንወድ እንገደዳለን ማለት ነው። ለምን አየር ላይ ቤተ ክርስቲያን አይሰራም? አየር ላይ ጉባኤ መሰብሰብ አንችልም፣ ወንጌል አይሰበክም። ክርስቶስ እኮ የመጣው እኮ ወደ መሬት ነው። ስለዚህ ሀገር ማለት መሬት ነው። እግዚአብሔር የተመላለሰው እኮ መሬት ላይ ነው። ስለዚህ እኛም የምንመላለሰው መሬት ላይ ነው። ከላይ የመጣው ከሁሉ በላይ ነው። እኛም ከስላሴ የተወለድን ከሁሉ በላይ ብንሆንም በዚህ እግዚአብሔር በፈጠረው መሬት ላይ ግን ስልጣን አለን። እኛም ስልጣናችን ይሄ ግን ዘላለሙ አይደለም፣ የመኖር ጊዜያዊ መቆያችን መሆኑን እናምናለን። ለአመራችን ቃዎትን ያሰማለን። ስለዚህ ትልቁም ትንሹም መጥቶ በዚህ ሸርሽ ያለ አሁን ላይ ሆኖ የሚከፍቶ ይህን ስራ አልተረዳ ይመስለኛልና ይመለከተው አካል የቅዱስ ወሰ ባልም ሆነ የመንግስት አካልም ሆነ ይህን ነገር አይተን ይፈታለን በእግዚአብሔር ስም እንጠይቃለን። ከዛችን ይመስል ነበር ወዳችን አምፖ ተማራችሁበት ቁም ነገር ወሰራችሁበት አዲስ ነገር ምናሰማችሁበት አልጠራጠርም በቀጣይ ባሪፍና በአስተማሪ ደስ ከመነገር ጋር ጋርም ላክና፣ ሼር፣ ሰብስክራይብ ያደረሳ ቸር ቆዩልኝ።